ወደ ቤቴ ልመለስ ነው እናቴ ሰርፕራይዝ አዘጋጅቼላችኋለሁ አቅሜ የምችለውን የስድስት ወር ቤት ኪራይ ከፍዬ አይመጣሁት ሲጀመር በባዶ ከፍዬ ቤቱ ባዶ መሆን የለበትም በቃ እዛ ሄጄ ልኖር ነው ድጋሚ ልመለስ ነው ሩታዬ አሁን ገና የእውነት አሁን ገና ቀበጥሽ። አሁን ገና ቅብጥብጥብጥ አልሽ። አሁን ገና ያዙኝ ለቀቆኛል። ምን ነው መተሽ እንኳ ሳምንት ሳትቆይ ወደ አዲስ አበባ ልመለስ ነው። የስድስት ወር ይሄ የስድስት ወር ፈረደበት። ከዛ በፊትም የስድስት ወር ከፍ ያለው ሰቲን ነበረና አሁንም የስድስት ወር ከፍ ያለው ብለሽ እናት አባትሽን በዚህ ልክ እንዲከፉና እንዲያዝኑ ማድረግ አልነበረብሽም፣ እውነት ለመናገር ማለት ነው። ላደረግሽላቸው ነገር እውነት ለመናገር ይገባቸዋል። እንደውም ገና ብዙ ይጠበቅብሻል። ከዚህ በላይ ማድረግ ይጠበቅብሻል ማለት ከአንቺ ብዙ ነገር የሚፈልጉ ቤተሰብ ነው ያለሽ። ይሄ ስልሽ ግን አቅመ ደካማ ናቸው ወይም ራሳቸው አይችሉም ማለት ሳይሆን፣ አንቺ ያለሽበት ደረጃ እና እነሱ ደግሞ ከአንቺ የሚፈልጉት የፈለገው ቤተሰው ሀብታም ቢሆን የፈለገው ደልቶት ቢኖር ልጁ ተለውጦና አድጎ ሲያይ የሆነ ነገር ከልጁ ይፈልጋል እና ያንን ባለማድረግሽ ብዙዎቻችን ስንቆጣ ነበረ። አሁን አብርሃም ብታዩት ለአባቱ ለእናቱ፣ ለቤተሰቦቹ ሟች ነው። የማያደርገው ነገር የለም። አደባባይ ስላልወጣ ነው ብዙ ነገር ለእናት ለአባቱ አድርጓል። እና ስለዚህ አንቺም ለእናት ለአባትሽ ብዙ ነገር ማድረግ ይጠበቅብሽ ነበረ። ስለዚህ ሰፕራይዝ ስላደረግሻቸው ነገር ገና ብዙ ይጠበቅብሻል። ከአንቺ ገና ብዙ ነገር እነሱን ስታስቂ ስታስደስቺ፣ እውነት ስታዝናኝ ከነሱ ጋር እውነት፣ የድሮ ደስታሽ፣ የድሮ ሳቅሽ፣ የድሮ ፈገግታሽ፣ የድሮ ቅብጠትሽ ስለተመለሰ እኔ በግሌ በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው። እንዲህ ሆነሽ ነው በቃ ማየት ያለብን ብለን ስንጮህ የነበረው ለዚህ ነው። ጠላት ብዙ ነገር ያደርጋል፣ ብዙ ያወራል፣ ብዙ ይሰራል። እንግዲህ ውሽሚት እስከ ቤት ድረስ ተጎትታ እንደገባች ሰምቻለሁ። ያው ቪዲዮ ባልሰራላችሁ ማለት ነው እና እነሱ ብዙ ሊሰሩ ይችላሉ፣ ብዙ ሊሉ ይችላሉ። ነገ በገዛ አልጋሽ ላይ ምናልባት ተጣብቀውም ልናያቸው እንችላለን እና የፈለገው ታምር ቢፈጠር እንደዚህ አምሮብሽ፣ እንደዚህ ስቀሽ፣ እንደዚህ ተጫውተሽ፣ እንደዚህ ፍንድቅ ብለሽ አበባ መስለሽ አዴ መስለሽ ነው መምጣት ያለብሽ እና ግን ዛሬ የሰራሽው ነገር ትክክል አይደለም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴ ናችሁ? ደና ናችሁ ወይ? እኔ ያለው እግዚአብሔር መስገን በጣም በጣም ደና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ አሸዋይና ነው። እንግዲህ ሩቲ ሩታችን መታለች። ሰሞኑ ትላንትና ምናምን በተለቀቁ ቪዲዮዎች ምንም ሀሳብ አልሰጠውም ስላልተመቻኝ ነው። እነሱ እነሱ እንዳሉ ሆኖ ዛሬ ግን ሩታ ቤተሰቦቿን እንግዲህ ሰፕራይዝም ፕራንክም አድርጋለች ማለት ነው እና ከመግቢያዬ ስናገረች ልጅ ጠሽ ናት እንዴ! እውነት ለመናገር እውነት ነው። ፕራንክሽ በጣም ያስደነግጣል። ምክንያቱም እንደዚህ ትናንትና መተሽ ዛሬ ልሂድ ብለሽ ስትነሺ፣ እናቱ አባት መቼም ፈገግ ብለውና እልል ብለው አይሸኙሽም እና በእርግጥ አንቺም ያን እያወቅሽ ነው ፕራንክ ያደረግሻቸው። ይህን አክል የሚከብድም የሚያስጠላም የሚደብርም ፕራንክ አይደለም። በአሁኑ ጊዜ አይታችሁ ከሆነ በጣም የሚያስጠሉ የሚዘገንኑ ፕራንክ ወይም ፍራንክ ነው ምንድን ነው እየተደራረጉ ያሉ ሰዎች አሉ እና ይሄ ቀለል ያለ ፕራንክ ነው። ግን እኔ እውነት ለመናገር ባደረገችው እና ከእናት ከአባቷ ጋር በነበራት ቆይታ እውነት ለመናገር በጣም ደስተኛ ነኝ፣ ደስ ብሎኛል። እሱም ብቻ ሳይሆን ሩታ እንደዚህ ፍንድቅ ድቅድቅ ብላ ፈንዲሻ መስላ አዴ አበባ መስላ ስትመጣ የበለጠ ደስ ይላል። እንግዲህ በዙሪያዎቿ ብዙ ጠላቶች እንዳሏት እናውቃለን። ዛሬም እንግዲህ ጠላቶቿ ጉድጓድ ከመቆፈር ወደኋላ አላሉ። ቡችሎቹ ደግሞ አርቴፊሻል ሽጉጥ ይዘው እንግዲህ ተኳከሷሉ። በሰላም ነው። አረ ወይኔ እንዴት ልሳቅ! ለማንኛውም ልጅ ስለተኛ ነው ቀስ ብዬ ጨዋ ጨዋ ወኝ እያወራሁ ያለሁት ማለት ነውና፣ የምር አርቲፊሻል ሽጉጥ ይዛችሁ አይደብራችሁም እንዴ? ምንድን ነው ጭራሽ! በድራማችሁ ስንታለልላችሁ በአርቲፊሻል እንትናችሁ ምንታለል መሰላችሁ እንዴ? እናቶኩስም ጭራሽ ማዳበሪያ ውስጥ አስገብተ መጣ። ዛሬማ ወንድ ወንድ ሆነ አንዱ የሆነ ሰው ያ ሰው ወንድ ወንድ ሆኖ መጣ። አረ ወይ እኔ ግን ከፍቼ ያላየሁትም እና ከላይ መቶልኝ እየሳኩኝ ነበረ። ለማንኛውም መቻቹ፣ ወደ ሀሳቤ ስመለስ እውነት ለመናገር ሩታ ለቤተሰቦቿ ያደረገችው ነገር ምንም የሚካበድ ነገር አይደለም ማለት ያንሳችኋል እንጂ አይበዛባቸውም። ምክንያቱም እናት አባት ናቸው። የፈለገው ሀብታም ቢሆኑ ቢኖራቸው ተንደላቀው ቢኖሩ ምንም የሆነ እኔ እንጂ የፈለገው ቢሆን ልጅ ደግሞ ማድረግ ያለበት ነገር አለ። ከሱ የሚጠበቅበትን ነገር ማድረግ፣ ቤተሰቡን ማስደሰት፣ እናት አባቱን ደስተኛ እንዲሆኑ ማድረግ አለበት እና ሩታ ያንን ነገር ያደረግሽ አይመስለኝም። ከዛ በፊት እዛ እያለሽ አዲስ አበባ እያለሽ የራስሽ የሆነ ምክንያት ይኖርሻል ብዬ ተስፋ አደርጋለሁ ምክንያቱም አብርሃም ለቤተሰቦቹ ከሚያደርጋቸው አንጻር አንቺ ደግሞ ምንም ስታደርጊ አላየንም። እኛ የቅርብ ሰዎች ስለምናውቅ ማለት ነው። ምናልባት አደባባይ ወጥተው እንደዚህ እንደዚህ እንደዚህ ያደረኩ ስላላሉ አይደለም። እኛ አሁን አብርሃም ያደረገው ለቤተሰቡ ማንም አያውቅም። እኛ ግን አካባቢ ላይ ስላለን እያየንም ስለሆነ እናውቃለን። ሩታም እንደዛ አለመድረጓን ስለምናውቅ እንዲሁም ደግሞ እናትየውም የሆነ ጊዜ ተሰምቷቸው ወጥተው ሲናገሩ ነበረና፣ መልሰው ደግሞ አይ ሲሉ ነበረ። ስለዚህ ያንን ያንን ስናይ ደግሞ ብዙ ነገር ከአንቺ ይጠበቃል፣ ማድረግ ነበረብሽ። ግን ደግሞ የራስሽ የሆነ ምክንያት አለሽ። ዛሬም ደግሞ ትችያለሽ ሁሉም ነገር ማድረግ ከዚህ በላይ ቤተሰቦሽን ማስደሰት እንደምትችይ በጣም እርግጠኛ ነኝ። ለዚህም ነበር አየሽ፣ አጥቅሙ ሩታዬ። ሰለቸኝ ምግባቸው ሰለቸኝ፣ ስሬ ብሪ ነው የሚሉኝ፣ እንክብካቤ በዛብኝ እያልሽ ነው። አየሽ እኛም ስንጮህ የነበረው ለዚህ ነው። ሩታ ነይ፣ ምንም ቢሆን ቤተሰቦች ይሻልሻል። እናት እናት ናት፣ አባት አባት፣ ቤተሰብ ቤተሰብ ነው። ጥሎ አይጥልሽም፣ አሳልፎ አይሰጥሽም ስንልሽ የነበረው እንደምትጠቀሚ ስለምናቅ ነው እንጂ እኛም አንጮህም ነበረ። አገባንም ብለን እንቀመጥ ነበር። እና የፈለገው ቢሆን ማን እንደ እናት፣ ማን እንደ ቤተሰው፣ ማን እንደ ፋሚሊ እንዴ! እውነቴ ነው። አትብሉ፣ አትጠጡ፣ ምቾት አይኑራችሁ። እስትንፋሳቸው ይሄ የለም፣ ጠረናቸው ራሱ ያጠግባችኋል። እና እውነቴ ነው የምልሽ ትክክለኛ ውሳኔ በህይወትሽ በህይወትሽ የወሰንሽው ወደ እናት አባትሽ ጋር መምጣትሽ፣ እናትሽ ጋር ለመውለድ ማሰብሽ፣ ይሄ ትክክለኛ የጤነኝነት ውሳኔ ነው የወሰንሽው እና አሁንም ቢሆን በዚህ ውሳኔሽ በርትተሽ ጠንክረሽ ከቤተሰቦችሽ ጋር ጥሩ ጊዜ እያሳለፍሽ አራስነትሽን አሳልፈሽ እንግዲህ ስድስት ወር ሙሉ የቤት ኪራይ ካለሽ እስከ ስድስት ወር መቼም እናትሽ ቤት አትቀመጭም እና በዛ ላይ ወንድ ነው ወንድ ሲሆን ቶሎ ነው የምትወጪው እና ያና ክል የሚከብድሽ አይመስለኝም። የምትቆይ ነገር ከሆነ ነው ከባድም የሆነው። ስለዚህ ቶሎ ትመለሽ ያለሽ ማለት ነው ሩታዬ። እውነት ለመናገር ሲቀጥል ደግሞ እውነት ለመናገር ጋሽዬን ብታገኛቸው እኔ በግሌ እጅጉን በጣም ደስ ይለኛል ምክንያቱም በጣም ስለሚወድሽ ስለሚያከብሩሽ ጋሽዬን አግኝተሽ ከጋሽዬ ጋር አንድ ቪዲዮ ብትሰሪልን እጅጉን በጣም ደስ ይለኛል። በእርግጥ ከባድ ነው ምክንያቱም ከባልሽ ጋር ተለያይተሽ የባልሽን አባት ማግኘት ትንሽ ሊከብድ ይችላል። ቢሆንም ግን ለአንቺ ያላቸው ቦታ በጣም ትልቅ ስለሆነ እንደምንም ብለሽ ጋሽዬን አግኝተሻቸው፣ ሰላም ብለሻቸው፣ ዘይረሻቸው ብትመለሽ ባይ ነኝ። ይሄ የእኔ ሀሳብ ነው። የእናንተ ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ወንዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት በዳታ ነው የምጠቀመው። ፕሊዝ ፕሊዝ አበረታቱን። ምንድን ነው እንዴ?